አሽሽቼ እናቴን አሽቼ አባቴን አሽሽቼ አሽሽቼ ነው ባለው፣ ወደዛ አሽሻቸው ለሱ ቤተሰብ ኖር ያለው። ወደደም ጠላም ስድስት ዓመቱ ሙሉ ለሱ ቤተሰብ ነው የኖርኩት፣ የራሴን ቤተሰብ ዞር አድርጌ ማለት ነው። አሁን ግን ተበላውበት፣ ፋራ ስለነበርኩ ተበላውበት። ካስወጣኝ በኋላ ካስወጣኝ ይመቻቹ። መንገዴ ላይ ግን እንዳላያችሁ አይስዌር እንዳላያችሁ። ሶስት ወንድ ውስጥ ያለውን ወኔ ነው ታቆታላችሁ፣ መስክራችሁልኛል። ሳምሪ ማለት እንደዚህ ወኔ ብላችሁ መስክራችሁልኛል። እናንተ ላይ እንዳላውጣው ያን ነው አንቺ ታደርሽባቸው። ቅዱስ ሚካኤል ደርሶባቸው እናያለን። ያለ እና ሳምሪ ፋሚሊ ላይ ገብታችሁ፣ ያ ደግሞ ልንገርሽ አንቺ የሚወድሽን ሰው አትርፈሻል። መዳን ነው የምልሽ። እነሱ ሚሊዮን ናቸው፣ አንቺን ለማስደብ አንቺን ስምሽን ለማጥፋት ሚሊዮን ናቸው። ሚሊዮን ሴቶች ያ እኔ ትላንትና ሲሰድቡኝ የነበሩ ናቸው። አንቺን የሚሰድቡሽ እንጂ ያንቺ ኩዮች አይደሉም። ያንቺ ኩዮች አይተሻል። ሚኪ ካጠገብሽ ነው፣ ሶላኒያ ካጠገብሽ ናት። ብዙ ሴቶች በውስጥ የሚጽፉትን አይተሻል። አንቺ ስትለጥፊ ኮሜንት ላይ ቆሮቆንዳ አሮጊቶች ቁጭ ከሳምሪ ጋር ጌም እንዳትጫወቱ ሰዎቹ ራሱ በጣም እየፈሩ ነው። እየመጣች ነው መጣች። ሌላ በጣም ስማርት የሆነች ቆንጆ፣ የተማረች ያ ዝም ብላ በሀሺሽ የደረቀች ምናምሳል ቆንጆ ሰውነቷ የሚንቀሳቀስ ቦርጫ የሚያሉች ግማሹ የፈለገ ነው ግማሹ ቦርጩ አዝረክርኮ ነው፣ ጭንቅላቱ ሞራ ለብሶ ነው። መጣችባችሁ። አሁን መከላከላችሁ ነው። የዩቱብዋ ንግስት፣ ንግስቷ ልጅ መጣች። እኛ ማንንም አንፈልግም። በነገራችን ላይ እኛ ባንኖር እነዛ እናንተ ያላችኋቸው ሰዎች እዚህ ጋር ይደርሱ ራሳቸውን ያጠፉ ነበር። ገባችሁ? እንዲያውም ሲመጡ ራሱ ሀያ እንላቸው። ምክንያቱም እኛ የራሳችን ኳሊቲ አለ። ያ መጥተን እንኳን ፔጃችን ላይ ሀይ ሲሉ በክብር ነው እናያቸዋለን፣ እናከብራቸዋለን። ብላን አንፈልግም። ደግሞ ሰው ጥራ ቢሉት ራሱ መጣ። ማንም አረብ ሀገር ቁጭ ብላ እየለመነች ቂጧን እየሸጠች የምትኖራት ከኔ ልጅ ጋር የምትጫወተው ኖ ኖ ኖ ኖ ኖ ኖ ኖ ው ሳምሪ መጫወት ካለባት ከእነማን ጋር ነው ያቀላችሁ? ማቹልድ ከሆኑ ሰዎች ጋራ ነው የምትጫወተው፣ ትምህርታቸውን ከጨረሱ ሰዎች ጋራ። ምክንያቱም ፎር ቢልድ እንዲሆኗት ማለት ነው። ከማንም ድሮ የዝተት ጋራ እራሷ እንድታወራ አልፈቅድላት። ክብር አለን፣ ክብር አለን። ማንም ማንም ነው ችግር የለብንም፣ ክብር አለ። ግን አብሮ ጓደኝነት እንኳን ለልጅ አይደለም ለኔም አልመርጣችሁም አልመርጣቸውም እናንተ ብዙ ተያይዛቸው ቁጭ በል አንፈልግምኝ። እኔ ከዘሪ ፈሪ ነው አንፈልተው የለም ማይዘው እኛ ባንኖር ኖሮ የሚቀጥ ተቀጥቅጠው ያለቁ ናቸው። እኔ እኮ ነኝ ዛሬ ዛሬ እንዲታዩ ያደረኳቸው። እኔ እንኳን ለልጅ አይደለም እነሱም ተርፈናል።

ትንሽ እንዳትጫወጭ ከእሷ ጋር መጀመሪያ እንፈልጋለን እንዴ? ብንፈልግ እኮ ድሮ፣ እኛ እኮ አንፈልግም። እኔ የምፈልጋቸው ሰዎች አሉ። ያወራሁት ሰው በሙሉ እኔ ቤተሰብ ውስጥ የሚገባ ይመስላችኋል እንዴ? ከልጄ ጋር ዛሬ ሰብስክራይብ አድርጉሽ። ዛሬ ሰብስክራይብ አድርጉሽ። ልጆቹ ምንም የሚያሆኑት ነገር የለም። ዝም አንልም። ልክ እነሱ እንደሚሄዱበት በሙሉ እኛ የምንሄዳለን።

እናም ተሸክመ የነበረ ሄደው ገና ከእግዚአብሔር ጋር እድሜና ጤና ልጆቹ በጣም ተስማምቷቸው ተመችቷቸው ነው የሚኖሩት።

አረ እኛ ጋር ስድብ የለም። ሁሉም ጥሩ ነገር ነው የሚጽፈው። ምንም ይኸውላችሁ፣ 3000 ሰው እኮ ነው ያለው። 3000 ሰው 3000 ሰው ነው ያለው። ያ እኛ አስተዋውቁን፣ ላይክ አድርጉልን፣ ፎሎ አስደርጉን ብለን አይደለም። ጀግና እናት ስላለቻት ነው። የጀግና ልጅ ጀግና የትም ስትሄድ የወይዘሮ ጂጂክ እያለች ነው የምትባለው። ገባችሁ? ያ እኛ በጀግንነት ነው ሶሻል ሚዲያ ላይ የታወቀ ነው እንጂ በሌላ አይደለም። ትዝ ይልሻል መጀመሪያ መታሽ ስታይኝ ምንዳሽ አንገቷን ዝቅ አድርጋ ታይቻታለህ። ስትሄዱልኝ፣ እንደዚህ ቀና ነው የምትሄዱ። ከልጅነት ጀምሮ ነው ትላለህ እንደዚህ ብዙ ጊዜ ኢትዮጵያኖች ሲሄዱ እንደዚህ ነው የሚሄዱት። ሳምሪ ስትሄድ እንደዚህ ነው የምትሄዱት። ይሄ ደግሞ በራሱ ኮንፊደንስ ያለው ሰው ነውና፣ እንዴ አልኩ ጀግና ቢሰማ ምን አባቴ ብቆ ብሏል። አቀፊ ኢጃት አንድ ሰው ዞር ብላይ ግን እንደዚህ ነው የሚሄደው። አንቺም አሁን እንደዚህ ያ ሽጦ በላው በወንድ ልጅ ተከዳው እናቴ ሽጦ በላው። እንዳደረገልሽ እንዳደረገልሽ ትላለህ። ምን አልተበላናል? ነገር ሽማግሌው ሽሜ እኮ ነው። ስንት ዓመቱ ነው? ሰላሳ አራት እኮ ነው። እ ከጭንቅላት ያስታውቃል እድሜ ጉጉማን እኛ ቢያንስ በቦክስ ብንመታ እንኳን የማይወልቅ ጥርስ ነው ያለን። ምክንያቱም ናቹራል ስለሆነ ማለት ነው። አረ ማማ የኔ ጥርስ አለኩ የኛ ነው ምድር ነው እሺ። የኔ እንደ አንድ ሴት በቦክስ ብመታ የማይወልቅ ጥርስ ነው ያለኝ ናቹራል። አህ እሱንም ስፖንሰር አርገን ነው ያሰራነው። አህ ስፖንሰር አርገን ነው ያሰራ ነው። እኛ ግን ከፍለን ሄደን ነው። ምን አይነት ጥርስ ነው የተሰራ ነው?

ደብድቦ ደብድቦ ወደ ውስጥ እንዲገባ። ጌታ ሆይ እንደው ይሄን ልጅ ላይ እንዳታመጣብኝ።